የሰንደቅ ዓላማ አዋጅን አንስተን ከዚህ ጋር በተያያዘ እንግዳ ጋብዘን ጥቂት ቆይታዎችን እናደርጋለን። እንግዳችን ኢሳቦሩ ይባላሉ። በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው። እንኳን ደህና መጡ። እንኳን ደህና ጠብቃችሁ። በጣም እናመሰግናለን። እንግዲህ የሰንደቅ ዓላማን ቀንን አከባበሩን እንዲስናነሳ መሰረት የሚሆነን የሰንደቅ ዓላማ አዋጅ ነውና በጣም ባጭሩ ምንነቱንና አስፈላጊነቱን አይተን እንነሳ። እንግዲህ ሰንደቅ ዓላማ የአንድ አገር የሉዓላዊነት መግለጫ የአንድነታችን መግለጫ የነጻነታችን መግለጫ ነው። የአንድ ሀገር ማለት ነው። በተለይ ለኢትዮጵያ ደግሞ ያለው ጥቅም ወይም የሚገለጽበት፣ ነጻነታችን የሚገለጽበት፣ የሉዓላዊነታችን የሚገለጽበት ተምሳሌት ነው ማለት ይቻላል። የነጻነታችን ተምሳሌት፣ የጀግንነት ተምሳሌት ነው። ስለዚህ አንድ አገር በዓለም ደረጃም የምትወከለው መለያ ምልክቷ ሰንደቅ ዓላማ ነው። ስለዚህ የሰንደቅ ዓላማ ምንነት ብዙ ነው ማለት ይቻላል። ሉዓላዊነት ስንል እራሱ ከነጻነት ጋር ይያዛል። ነጻነት የምንለው የኢኮኖሚ ነጻነት አለ። በሁሉም በሁሉም ነጻነታችን የምናስከብርበት ነፃነታችን መግለጫ ስለሆነ የሠንደቅ ዓላማ ምንነት በጣም በጣም ከፍተኛ ነው ማለት ይቻላል። ስለዚህ አዋጁም ይሄንን የሰንደቅ ዓላማን ክብር የሚደግፍ ነው ማለት ነው። ብዙ ጊዜ በተደጋጋሚ የሚነሳ ነገር አለ። ሰንደቅ ዓላማን በክብር በንጽህና መያዝ ያረጁ ሰንደቅ ዓላማዎችን አለመጠቀም እንላለን እና እዚህ ላይ ህጉ ምን ይላል? በንጽህና በክብር መያዝ ሲባል በጣም ጥሩ እንግዲህ የሰንደቅ ዓላማ አጠቃቀም አስመልክቶ አዋጅ ቁጥር ስድስት ሃምሳ አራት ሁለት ሺ አንድ አለ አሁን በስራ ላይ ያለ ነው። ከዛ ውስጥ ሁለት ሺ ወደ 206 የተሻሸለው ሁለት አንቀጽ ብቻ ነው። ሁለቱ አንቀጽ በምክር ቤቱ በእረፍት ላይ ሲሆን የዘሀዘን ቀናትን የተከበረው አፈ ጉባኤ ማዋጅ እንደሚችሉ ያስቀምጣል። እና አንዱ ሱ ነው የተሻሸለው ለማለት ነው። አሁን 54 ነው። አጠቃቀም ከአሰቃቀል ጀምሮ ይሄ አዋጅ 654 ያስቀምጣል መጠኑን ከመጠኑ ጀምሮ ማለት ነው። ምን ያህል ምን ያህል ሴንቲሜትር፣ የት በትላልቅ አደባባዮች መሰቀል ያለባቸውን ያስቀምጣል። ሌላው ደግሞ ከዚህ ጋር ማንሳት የምፈልገው ሰዓቱ ብቻ ሰዓት ሰዓትን መቼ ተሰቅሎ መቼ መውረድ እንዳለበት ዝርዝር ሁኔታዎችን አሁን ከአዋጁ መረዳት ይቻላል እና ሌላው አጠቃቃሚውን በሚመለከት አንድ አንድ ብቻ መሆኑ የሪፐብሊኩ ሰንደቅ ዓላማ አንድ ብቻ መሆኑ፣ አረንጓዴ፣ ቢጫ፣ ቀይ በአረንጓዴ እንትን ላይ አርማ ያረፈበት የብዝሀነትን የሚገልጽ እኩልነታችንን የሚገልጽ ሰንደቅ ዓላማ ብቻ መሆኑ ከዚህ ውጭ መጠቀም የተከለከሉ ነገሮች ውስጥ ያስቀምጣል ማለት ነው። አንድ ከአርማው ውጪ መጠቀም ለምሳሌ እብን ያረጁትን ያረጁትን የተቀዳደዱትን መጠቀም፣ ቀለሙ የደበዘዘውን መጠቀም በጣም የተከለከለ መሆኑን በአዋጁ ውስጥ ተቀምጧል ማለት ነው እና አርማውን ብን አርማውን ሳያካትቱ መጠቀም፣ የተለያዩ ስዕሎች ላይ መጻፍ፣ ያረጁ የተበላሹ፣ ቀለማቸው የደበዘዘ የተቀደደ ሰንደቅ ዓላማ መጠቀም የተከለከለ ነገር እንደሆነ እብን ከተባለው ሰዓት ውጪ ሰቅሎ ማቆየትም ራሱ ህዝብ በተሰበሰበበት ቦታ ተገቢውን ክብር ያለ መስጠት ራሱ የተከለከሉ ነገሮች እንደሆነ፣ ወይም በማናቸውም አይነት አኳኋን ሰንደቅ ዓላማውን መድፈር የተከለከለ መሆኑ የቀለማትና ቅደም ተከተሉን ራሱ ማዛባት ማዛባት ራሱ ከተከለከሉ ነገሮች ውስጥ የተቀመጡ ጉዳዮች አሉ እና ዝርዝር ሁኔታዎቹ የተመሰቀብን በክልሎች ደረጃ የት መሰቀል እንዳለባቸው ያስቀምጣል። ከፌዴሬሽኑ ከክልል ከክልል መስተዳድር ጋር እንዴት ነው መሰቀል ያለባቸው ጎን ለጎን ሲሆን፣ በሁለት ፌዴሬሽኖች መሀል ሲሉ እንዴት ነው መሆን ያለበት የሚለውን ዝርዝር ሁኔታ ያስቀምጣል እና ከዚህ ጋር ተያይዞ በተባለው አኳኋን ወይም አጠቃቀሙን በተገቢው መንገድ ያልተጠቀመ አሁን ከግንዛቤ ሚሆን ብዙ ነገሮችን ስናይ ነበር። ከዚህ በፊት ብዙ ክፍተት አለ አጠቃቀም ላይ። አዋጁ ምን ይላል? ምናልባት ከግንዛቤ ጥረትን ይነሳ አውቆ የሚሆን ህጉን በትክክል ተገንዝቦ ተገቢውን ክብር መስጠት አዋጁ በሚለው መሰረት ለሠንደቅ ዓላማችን ተገቢው ክብር መስጠት እብን ሲወርድ ሲወጣ ተገቢው ክብር መሰጠት እንዳለበት አዋጁ በዝርዝር ያስቀመጣለና ከዚህ ውጭ ደግሞ የተከለከሉ ነገሮችን ተላልፎ የተገኘ ሰው በአንቀጽ 24 ቅጣቶችን ይጥላል ማለት ነው። ቅጣቶችን ይጥላል። ስለዚህ እብን አማራጮች ያሉት መቀጮ፣ ለምሳሌ እንዲሁ ለማንሳት ያህል አንቀጽ 23 ንዑስ አንቀጽ 2 እስከ 11 የተላለፈ የተላለፈ ሰው እስከ 3000 ብር የገንዘብ መቀጮ ወይም አንድ አመት በሚደርስ ጽኑ እስራት የሚቀጣ መሆኑን ያስቀምጣል። ያስቀምጣ 23 ንዑስ አንቀጽ አንድን የሚተላለፍ ከሆነ ግን 5000 ብር በሚደርስ የገንዘብ መቀጮ ነው ወይም አንድ አመት ከስድስት ወር በሚደርስ ጽኑ እስራት ይቀጣል ማለት ነው። ስለዚህ ከቅጣቱ በላይ ሰንደቅ ዓላማችን ለአገራችን ያለው ፋይዳ ምልክት፣ የብዝሃነታችን የአንድነታችን መግለጫ መሆኑን አውቀን ህጉ በሚለው መሰረት ተገቢውን ክብር መስጠት ያስፈልጋል ማለት ነው። እብን የጠረጴዛ ሽፋን ማድረግ፣ የህንፃ ሽፋን ማድረግ፣ በተከለከሉ ቦታዎች መጠቀም ራሱ የሚያስቀጣ መሆኑን ያስቀምጣልና በዝርዝር አዋጁ መከተል ያስፈልጋል። እኛም የግንዛቤ ስራው ላይ መበርታት አለብን፣ ክፍተቶች ስላሉ። በጣም አመሰግናለሁ። አቶ ኢሳ ቦሩ ናቸው እንግዳችን። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ እዚህ ተገኝተው በሰንደቅ ዓላማ አዋጅና ምንነት አስፈላጊነቱ ላይ ከዛ ጋር ተያይዘው ደግሞ በተያያዥ ነጥቦች ላይ ማብራሪያ የሰጡን እሳቸውን እናመሰግናለን።